ጤና ይስጥልን አድማጮች ከሓሪ ዲጂታል ዕለታዊ ዳሳን ይዘን ቀርበናል። በጤና ባለሙያዎች ተቃውሞ የሱዳን ህዝቦች ነጻነት ንቅናቄ ተቃዋሚ ቡድን በጋምቤላ አንዲት ትንሽ ቀበሌ የተቆጣጠረበትና በአማራና ኦሮሚያ እየተካሄደ ካለው ጦርነት ጋር በተያያዘ እንዲሁም የምርጫ ቦርድና የህወሀት ፍጥጫ ባለፉት ሰላሳ ቀናት በኢትዮጵያ የፖለቲካዊ አውድ ክስተቶችና ሌሎች ርዕሰ ጉዳዮችን እንደሚከተለው አሰናተናል። አብራችሁን ቆዩ። በጤና ባለሙያዎች የተሻለ ክፍያን በመጠየቅ በመላው ኢትዮጵያ የተቃውሞ ሰልፎች እና አድማዎችን እያካሄዱ መሆኑ ከተለያዩ ምንጮች ማረጋገጥ ተችሏል። በተገባደደው ሳምንት አዲስ አበባን ጨምሮ በመላው ኢትዮጵያ በተለያዩ አካባቢዎች በጤና ባለሙያዎች የተካሄዱ ቢያንስ 25 የተቃውሞ ሰልፎች ተመዝግበዋል። የጤና ባለሙያዎች በተለያዩ ጤና ጣቢያዎች እና ሆስፒታሎች የደሞዝ ጭማሪ እና ለጤና ሙያተኞች ነጻ የጤና መድን ጨምሮ ሌሎች ጥቅማጥቅምን ጠይቀዋል። የተቃውሞ ሰልፎቹ በሳምንቱ መጨረሻ ሰላም ቀጥለዋል። ከደሞዝ ጭማሪ ባለፈ በትግራይ ክልል የተቃውሞ ሰልፍ ያደረጉ የጤና ሙያተኞች ከጥቅምት 2013 ዓመተ ምህረት እስከ ጥቅምት 2015 ዓመተ ምህረት ድረስ በሰሜን ኢትዮጵያ በነበረው ጦርነት ወቅት ላከናወኗቸው ስራዎች ለ17 ወራት ያልተከፈላቸውን ክፍያ ጠይቀዋል። የጤና ባለሙያዎች በተለይም የሕክምና ዶክተሮች ለዓመታት የደሞዝ ጭማሪ እንዲደረግላቸው ሲጠይቁም ቆይተዋል። እንደሚታወሰው የኢትዮጵያ ጤና ባለሙያዎች ማህበር የደሞዝ ጭማሪ እና ሌሎች ጥቅማ ጥቅም እንዲደረግለት የሚጠይቅ ደብዳቤ በፈረንጆቹ የጊዜ ሰሌዳ በየካቲት 30 ቀን 2023 ለመንግስት አስገብቶ እንደነበር ኢትዮጵያን ፒስ ኦብዘርቫቶሪ በድረ ገጹ አስፍሯል። ነገር ግን በመላ አገሪቱ እየናረ የመጣው የኑሮ ውድነት በተለይም የመኖሪያ ቤት፣ የምግብ እና የትራንስፖርት አገልግሎት በተለያዩ የስራ ዘርፎች የሚነሳው የደሞዝ ጭማሪ ጥሪ እንዲጨምር ምክንያትም ሆኗል። በመሆኑም በመጋቢት መጨረሻ የ ጤና ባለሙያዎቹ በማህበራዊ መገናኛዎች ዘመቻ መጀመራቸው የሚታወቅ ሲሆን በሚያዚያ ሶስት ቀን ለመንግስት 12 ጥያቄዎች እንዳቀረቡ በድረገጹ ተያይዞ ተገልጿል። መንግስት ለነዚህ ጥያቄዎች መልስ እንዲሰጥ 30 ቀናት መስጠታቸው ያሳወቁ ሲሆን 12ቱ ጥያቄዎች የደሞዝ ጭማሪ፣ የትርፍ ሰዓት ክፍያ፣ ነፃ የጤና መድህን፣ ቤት ወይም የቤት መስሪያ መሬት እና የነፃ መጓጓዣን ያካተቱ ጥያቄዎች ናቸው። መንግስት ለጥያቄዎቻቸው እስከ ግንቦት 12 ቀን ምላሽ ካልሰጠ ቀጣዩ እርምጃቸው የስራ ማቆም አድማ እንደሚሆን አስጠንቅቀውም ነበር። ባለፈው ሳምንት የተካሄደው የተቃውሞ ሰልፍ መንግስት ጥያቄዎቻቸውን በጊዜ እንዲመልስ የተደረጉ የማስጠንቀቂያ ሰልፎችም ነበሩ። የጤና ሚኒስትሯ ዶክተር መቅደስ ዳባ የህክምና ባለሙያዎች በግልጽ ላቀረቡት አቤቱታ በሰጡት ምላሽ በቅርቡ የጸደቀው አዋጅ ቁጥር 1362 ህዝባር 2017 የጤና ባለሙያዎችን የረጅም ጊዜ ችግሮች የሚፈታ መሆኑን ተናግረዋል። ይህ አቋም ግንቦት አራት ቀን በጤና ሚኒስቴር በድጋሚ የተገለጸ ሲሆን መንግስት በሰኔ ወር በሚጀምረው የበጀት ዓመት የጤና በጀቱን ለማሳደግ መዘጋጀቱና በአዲሱ አዋጅ ላይ የተመሰረቱ ቀጣይ ማሻሻያዎች እንደሚደረጉ ገልጸዋል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ጤና ኮሚኒኬሽን ጉዳዮች ኃላፊ ዶክተር ተገኔ ረጋሳ ጤና ባለሙያዎች ያነሱት ጥያቄ ተገቢ መሆኑን አምነው ሚኒስቴር መስሪያ ቤቱ የሚቀበላቸው መሆኑን በመግለጽ በአጭር ጊዜ በመካከለኛና በረዥም ጊዜ እቅድ ለመፍታት መታሰቡን ተናግረዋል። ኃላፊው መንግስት በቅርብ ጊዜ ለጤና ባለሙያዎች የደሞዝ ጭማሪ ማድረጉን ጠቁመው ከተለያዩ ክልሎችና ከተማ አስተዳደሮች ጋር በመቀናጀት ለሰራተኛው የመኖሪያ ቤት መስሪያ ቦታ ለማሰጠት እየተነጋገረ መሆኑን ገልጸዋል። በዚህ የመንግስት ምላሽ ግን ብዙ የጤና ባለሙያዎች አይስማሙበትም። በቅርቡ የተደረገው የደሞዝ ጭማሪ በቂ እንዳልሆነም ይናገራሉ። ሰራተኞቹ እንደሚሉት መንግስት ጥያቄያቸውን አንድ በአንድ ባለመመለሱ ምክንያት በግንቦት አምስት ቀን የአንድ ሳምንት ከፊል የስራ ማቆም አድማ መጀመራቸውን ያሳወቁ ሲሆን በዚህ የከፊል ስራ ማቆም አድማ ወቅት አገልግሎት የሚሰጡት ለአደጋ ጊዜና ለከፍተኛ ሕክምና እንዲሁም ለእናቶችና ህጻናት ብቻ ነው። የጤና ሚኒስቴር ለእያንዳንዳቸው 12 ጥያቄዎች በሳምንቱ መጨረሻ ግልጽ ምላሽ ካልሰጠ ሙሉ የስራ ማቆም አድማ ለማድረግ መዘጋጀታቸው በተለያዩ ማህበራዊ መገናኛዎች ሲገልጹ ታይተዋል። የተለያዩ የፖለቲካ አንቂዎችና ፖለ ፖለቲከኞች የጤና ባለሙያዎችን ጥያቄ እያስተጋቡ ቢሆንም የጤና ሙያተኞችና ማህበሮቻቸው ፖለቲከኞች እንቅስቃሴያቸውን ከመቀላቀልና ጥያቄያቸውን ወደ ፖለቲካ ዘመቻ ከመቀየር እንዲቆጠቡ ጠይቀዋል። ከሚያዚያ 29 ቀን ጀምሮ በአዲስ አበባና በአገሪቱ የተለያዩ ክልሎች ከዚህ እንቅስቃሴ ጋር በተያያዘ መንግስት ቢያንስ 80 ዶክተሮችን በቁጥጥር ስር ያዋለ ሲሆን፣ በዚሁ አድማ ላይ የተሳተፉ የህክምና ባለሙያዎች በስራ ገበታቸው ተገኝተው መደበኛ ስራቸውን እንዲቀጥሉ ማሳስቧል። በወሩ ከተመዘገቡት ክስተቶች መካከል የደቡብ ሱዳን ህዝቦች ነጻነት ንቅናቄ ተቃዋሚ ቡድን በጋምቤላ አንዲት ትንሽ ቀበሌ መቆጣጠራቸው ኢትዮጵያ ፒስ ኦብዘርቫቶሪ ዘግቧል። ሚያዚያ 22 ቀን የሱዳን ህዝቦች ነጻነት ንቅናቄ ተቃዋሚ ቡድን ታጣቂዎች በደቡብ ሱዳን የጸጥታ ኃይሎች ከደረሰባቸው ጥቃት በማፈግፈግ ወደ ኢትዮጵያ በመግባት ከድንበር እስከ 30 ኪሎ ሜትር ርቀት በመጓዝ በጋምቤላ ክልል በላሪ ወረዳ በፓካግ ቀበሌ የሚገኘው የቢልኩን መንደር ተቆጣጥሯል ተብሏል። ታጣቂዎቹ ተኩስ በመክፈት በር በርካታ ቤቶችን ሲያቃጥሉ በርካታ ነዋሪዎች ከመኖሪያቸውም እንደተፈናቀሉ ተዘግቧል። የኢትዮጵያ ባንዲራን አውርደው የደቡብ ሱዳን ባንዲራን በቀበሌው እንዲውለበለብም አድርጓል ነው የተባለው። በማግስቱ ሚያዚያ 23 ቀን የሱዳን ህዝቦች ነጻነት ንቅናቄ ተቃዋሚ ቡድን ታጣቂዎች በላሪ ወረዳ ባልታወቀ ቦታ ከክልሉ ፖሊሶች ጋርም እንደተዋጉ ይኸው መረጃ አክሏል። በዚህም በደርዘን የሚቆጠሩ ፖሊሶችና የላሬ የላሪ ወረዳ አስተዳዳሪ እንደቆሰሉም ተዘግቧል። አስተዳዳሪው ወደ አካባቢው የተጓዙት የተፈናቀሉትን ነዋሪዎች ነገሮች ለመጠየቅና የድንበር ሁኔታን ለመገምገም እንደነበረም ነው የተጠቀሰው። የመንግስት የጸጥታ ኃይሎች ተጨማሪ ጉዳት እንዳይደርስ ከታጣቂዎቹ ጋር ከመዋጋት እንደተቆጠቡ ይኸው ዘገባ ገልጿል። በደቡብ ሱዳንና በጋምቤላ የሚኖሩት ብሔረሰቦች አብዛኞቹ ተመሳሳይ በመሆናቸው በእነዚህ አካባቢዎች ያለው የፖለቲካ ውጥረት ድንበር አቋርጦ የመሄድ አዝማሚያ አለውም ነው የተባለው። መንስኤውም በተቀዳሚ ምክትል ፕሬዚዳንት ሪያክ ማቻር የሚመራው የሱዳን ህዝቦች ነጻነት ንቅናቄ ተቃዋሚ ቡድን በየካቲት ወር መጀመሪያ ላይ የጸጥታ ኃይሎች ከተቃዋሚ ቡድን ጋር ግንኙነት ያላቸውን የፖለቲካና ወታደራዊ ግለሰቦች ላይ ያነጣጠረ እስር እየፈጸመ ነው በማለት ከከሰሰ በኋላ ጀምሮ በደቡብ ሱዳን ፕሬዚዳንት ሳልቫኪርና ተቀዳሚው ምክትል ፕሬዚዳንት ሪያክ ማቻር መካከል ያለው ውጥረት ተባብሶ ቀጥሏል። ይህ የፖለቲካ አለመረጋጋት ከመጋቢት 23 እስከ ሚያዝያ 22 የተደረጉ ጦርነቶች ካለፈ ወር ጋር ሲነጻጸር የ32 በመቶ ጭማሪ እንዲኖረው ያደረገ ሲሆን አክሌድ በደቡብ ሱዳን ከ82 በላይ እንደዚህ ያሉ የጦርነት ኩነቶችን መዝግቧል። ከመጋቢት 23 እስከ ሚያዝያ 22 ባለው ጊዜ ውስጥ በኪር ቁጥጥር ስር ያለ መከላከያ ኃይል የኑዌር ብሔረሰቦችን በብዛት ካቀፈው የሱዳን ሕዝቦች ነጻነት ንቅናቄ ተቃዋሚ ቡድን ታጣቂዎችና ነጭ አርሚ ከሚባለው ቡድን ጋር በብዛት የተዋጉ ሲሆን ውጊያዎቹ በአብዛኛው የተከሰቱት በጆንግሌ እና በላይኛው ናይል ግዛቶች ሲሆን ሁለቱም ግዛቶች የኢትዮጵያ ጋምቤላ ክልል አዋሳኝ ናቸው። በአማራና ኦሮሚያ እየተካሄደ ካለው ጦርነት ጎን ለጎን እየተካሄደ ባለው አፈናና እገታ ዜጎች መቸገራቸውንም በስፋት ተዘግቧል። እንደ ኢትዮጵያ ፒስ ኦብዘርቫቶሪ ዘገባ ከሆነ ከሚያዝያ አስር እስከ ግንቦት አንድ ቀን ድረስ የትጥቅ ግጭት ያለባቸው አካባቢዎች ምዝገባ የሚያካሄደው ድርጅት በምዕጻሩ ኦክሌድ አራት አፈናዎችን የመዘገበ ሲሆን ሦስቱ በኦሮሚያ ክልልና አንዱ በአማራ ክልል የተፈጸሙ ናቸው ብሏል። በሚያዝያ 24 ቀን የቅማንት ብሔረሰብ ታጣቂዎች በምዕራብ ጎንደር ዞን መተማ ወረዳ ኩመር አካባቢ አስራ አምስት ሰላማዊ ሰዎችን አፍነው መውሰዳቸው ተነግሯል። የተወሰኑት መምህራን የሆኑት ታጋቾች ካይክል ወደ ነጋዴ ባህር በህዝብ አውቶቡስ እየተጓዙ ነበር ተብሏል። የቅማንት ብሔረሰብ ንቅናቄ ቡድኖች በአማራ ክልል ለሚኖረው ቅማንት ማህበረሰብ የበለጠ የራስ ገዝ አስተዳደር እንዲኖረው የሚንቀሳቀሱ ናቸው ተብሏል። ብሔር ብሔረሰቦች በኢትዮጵያ የብሔር ፌዴራሊዝም ስርዓት መሰረት የክልል አስተዳደርና የፖለቲካ አደረጃጀት መሰረት በመሆኑ እነዚህ የፖለቲካ ንቅናቄዎች የቅማንት ብሔረሰብ የሚኖርባቸው አካባቢዎች በአማራ ክልል ውስጥ የልዩ ዞን ማዕረግ ሊኖራቸው ይገባል ብለው እንደሚከራከሩም በድረ ገጹ ተጠቅሷል። በአማራ ክልል በፋኖ ታጣቂዎችና በመንግስት መካከል የተፈጠረው ግጭት በሚያዚያ ወር 2015 ከተጀመረ በኋላ በአማራ ክልል የሚደረግ አፈና መጨመር የጀመረ ሲሆን ከሚያዚያ 2015 ዓ.ም ጀምሮ 47 አፈናዎች የተመዘገቡ መሆናቸውንና ግማሾቹ በፋኖ ታጣቂዎች የተፈጸሙ እንደሆኑም ነው የተጠቀሰው። አክሌድ በቅማንት ታጣቂዎች የተፈጸሙ ስድስት አፈናዎችን መዝግቧል። እነዚህ አፈናዎች እየተካሄዱ ያሉት ግጭት እየተደረገ ባለበት ጎን ለጎን ሲሆን የሚደረጉት ለኢኮኖሚ ጥቅም ወይም የታጠቁ ቡድኖች ከመንግስት ጋር የሚያደርጉት ትግል ጋር የተያያዘ ሊሆን ይችላልም ተብሏል። ምክንያቱም አንዳንድ ጊዜ እነዚህ አፈናዎች የአካባቢ ባለስልጣናት ላይ ያነጣጠሩ በመሆናቸውም ነው ብሏል። የፋኖ ታጣቂዎችና የጸጥታ ኃይሎች በክልሉ የሚያደርጉት ውጊያ የቀጠለ ሲሆን አብዛኞቹ ጦርነቶች የተመዘገቡት በምዕራብ ጎጃም ዞን ነው። በኦሮሚያ ክልል የፋኖ ታጣቂዎች የኦሮሞ ነጻነት ሰራዊት ኦነግ ሸኔ፣ በመንግስት እና ማንነቱ ያልታወቀ የታጠቀ ቡድን አፈናዎችን እንደፈጸሙ ተነግሯል። ሚያዝያ 19 ቀን ማንነታቸው ያልታወቁ የታጠቁ ኃይሎች ከአቦምሳ ወደ አዳማ ይጓዝ የነበረን የህዝብ ማመላለሻ ተሽከርካሪ በአርሲ ዞን አቦምሳ ከተማ አቅራቢያ በሚገኘው ክሬሸር በሚባል መንደር በማስቆም ቁጥራቸው በውል ተገለጸ መንገደኞችን አፍነው ወስደዋል። ከሳምንት በኋላ ሚያዚያ 26 ቀን በምስራቅ ወለጋ ዞን በጊዳ አያና ወረዳ ዲቾ ቀበሌ ዘመናዊ መሳሪያ የታጠቁ የፋኖ አባላት እንደሆኑ የተጠረጠሩ ታጣቂዎች ከጊዳ አያና ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪን በማስቆም አስር ሰዎችን እንዳገቱም ተጠቅሷል። ታጣቂዎቹ ሹፌሩን በማስፈራራት ተሽከርካሪውን እንዲያቆም ካደረጉት በኋላ ተሳፋሪዎችን በጾታ በመለየት ሁለት የሀገር ሽማግሌዎችን ጨምሮ ሀብታም ናቸው ብለው ያሰቧቸውን አስር ሰዎች ወደ ጫካ መውሰዳቸውን የአይን እማኞችን ጠቅሶ ዘግቦታል። በማግስቱ ታፍነው ከተወሰዱት የሀገር ሽማግሌዎች መካከል ሁለቱ የተፈቱ ሲሆን፣ የተቀሩት ሰላማዊ ሰዎች ግን የት እንደደረሱ የተገለጸ ነገር የለም። የኦነግሸኔ ታጣቂዎችም የኦሮሞ ነጻነት ሰራዊት ኦነግሸኔ ታጣቂዎችም በምስራቅ ቦረና ዞን ጉሚ ይዳሎ ወረዳ ከነጌሌ ቦረና ከተማ ወደ ጉሚ ይጓዝ የነበረን ተሽከርካሪ በማስቆም 13 የአካባቢው የመንግስት ሰራተኞችን ጨምሮ 18 ግለሰቦችን አፍነው መውሰዳቸው ተነግሯል። አፈናዎች በአገሪቱ በተለይም በአማራና ኦሮሚያ ክልሎች የ የዕለት ተዕለት እንቅስቃሴ ላይ ተጽዕኖ እያሳደሩም ይገኛሉ ነው የተባለው። እስካሁን እንደ ኤውሮፓውያኑ አቆጣጠር 225 አክሌድ 25 አፈናዎችን የመዘገበ ሲሆን አስሩ በአማራና 11ዱ በኦሮሚያ የተመዘገቡ ናቸው። አፈናዎችን በመፍራት ብዙ ሰዎች በተቻለ መጠን ላለመጓዝ ይመርጣሉ። መጓዝ ካለባቸውም ብዙ ጊዜ የአየር በረራዎችን የሚመርጡ ሲሆን ይህም ከተለመደው የህዝብ መጓጓዣ የበለጠ ውድ መሆኑን ኢትዮጵያን ፒስ ኦብዘርቫቶሪ ዘግቧል። በመጨረሻም ፌዴራል መንግስቱና ህዝባዊ ወያነ ሓርነት ትግራይ መካከል የተፈጠረው አለመግባባት እያየለ መምጣቱ የታየበት ወር ነበር። በተለይም ባሳለፍነው ሳምንት በፕሪቶሪያ ስምምነት አተገባበርና አዲስ አይነት አሰላለፍ ውስጥ በመግባታቸው፣ በተለይም ህወሀት ከውጭ ኃይሎች ጋር ያለው ግንኙነት ከፌዴራል መንግስት ጋር እንዳይስማማና ወደ ቅድመ ጦርነት ፍጥጫ ውስጥ እንዲገባ በር የከፈተም ሆኗል። ከፕሪቶሪያ ስምምነት ማዕቀፎች መካከል አንዱ የህወሀት ህጋዊ የፖለቲካ ሰውነት መመለስ መሰረት ያደረገ ነበር። በዚህም መሰረት ምርጫ ቦርድ የተሰረዘው የሚያስተዳድረውን ፓርቲ መልሶ ለመመዝገብ የሚያስችል የህግ ማዕቀፍ የፌዴራል መንግስቱ ከህወሀት ጋር በነበረው ድርድር በልዩ ሁኔታ እንዲመዘገብ የሚያስችለውን ህግ ማሻሻያ እንዲያደርግም ተደርጓል። በእርግጥ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሀትን በልዩ ሁኔታ መዝግቦ የምስክር ወረቀት በይፋ ተቀብሏል። ከዚህ ሂደት በኋላ ግን ያላግባባው ዋነኛው ችግር ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ይህንም ተከትሎ የፓርቲው ጉባኤ ህጋዊነት ላይ ነሳው ጥያቄና በፓርቲው የፖሊት አባላት ውስጥ የተፈጠሩ ግጭቶች ለችግሩ መባባስ ላቅ ያለ ሚና ነበራቸው። በዚህም ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ህወሀት ከግንቦት አምስት ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን አሳውቋል። ከዚሁ ጋር በተያያዘ የትግራይ ጊዜያዊ አስተዳደር የጸጥታ ቢሮ ፌዴራል መንግስቱ የቀድሞውን የጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳን በመጠቀም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ይገኛል በማለት ከሷል። የመንግስት አካሄድ በስምምነቱ የተገኙ ስኬቶች ሊቀለብስ ይችላል በማለት ያስጠነቀቀው ቢሮ መንግስት አካሄዱን መልሶ እንዲያጤንም ጠይቋል። ቢሮ ጌታቸው በትግራይ ጸጥታ ኃይል ይሰነዝሩታል ያለው የስም ማጥፋት ዘመቻ ቀይ መስመር አልፏል በማለትም ክስ አቅርቧል። ለዚህ ክስ ይህ ዘገባ እስከተጠናቀረበት ጊዜ ከመንግስት የተሰጠ ይፋዊ ምላሽ የለም። አድማጮቻችን የዛሬ ዕለታዊ ዳሳ በዚሁ አበቃ። ስላዳመጣችሁን እናመሰግናለን።